ብሔራዊ መታወቂያ የዲጂታል ኢኮኖሚን ለመገንባት በሚደረገው ሂደት ላይ የራሱን ድርሻ የሚወጣ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የኢትዮጵያ ብሔራዊ መታወቂያ ፕሮግራም አዘጋጅነት በአዋሳ ከተማ ከኦሮሚያ ክልል ከባቱ ከሻሸመኔ ከሞያሌና ከሌሎች ከተሞች የመጡ የከተማ አስተዳደር የስራ ኃላፊዎች እንዲሁም የሚመለከታቸው ባለድርሻ አካላት በተገኙበት ተመላክቷል። ብሔራዊ መታወቂያ ዘርፈ ብዙ ፋይዳ እንዳለውም በቀረበው የስልጠና ጽሁፍ ላይም ተገልጿል። ብሔራዊ መታወቂያ ለሁሉም የህብረተሰብ ክፍል ተደራሽ እንዲሆንም የሚመለከታቸው ባለድርሻ አካላት ያላቸው ሚና ትልቅ ስለመሆኑም የብሔራዊ መታወቂያ አማካሪ የሆኑት አቶ ኦላና አበበ ገልጸዋል። ለዚህም ትኩረት ተሰጥቶ በመስራት ላይ ስለመሆኑም አመላክተዋል። መጀመሪያ መነሳት ያለብን ከአመለካከት ጋር በተያያዘ ከግንዛቤ ጋር በተመለከተ ያሉ ክፍተቶችን በመለየት ስልጠና ስፔሻሊ ለአመራሩ ስልጠና እየሰጠን እንገኛለን ማለት ነው። በዚህም አግባብ ዛሬ ባቱም ጀምሮ እስከ ሞያሌ ያሉ ከተሞቻችንን ከንቲቦች፣ ስራ አስኪያጆች፣ የፓርቲ ጽፈት ቤት ኃላፊዎችን እዚህ ጠርተን የግንዛቤ ማስጨበጫ ስራ ሰርተናል ማለት ነው። ስለ ብሔራዊ መታወቂያ በሕብረተሰብ ውስጥ ያሉትን ብዥታን በማጥራት የሕብረተሰቡን ማህበራዊ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትን ለማረጋገጥ የሚያስችል ስራ ስለመሆኑም ተገልጿል። እንግዲህ ያው አዲስ ቴክኖሎጂ ሲመጣ እንደ ሀገር ያለንበትን ግንዛቤ ልክ ይወስነዋል። በተለያየ አንግል እንደዚህ አይነት ቻሌንጆች ሊያጋጥሙ ይችላሉ። ሶ በታሪክም ወደ ኋላ ስንመለስ እንደዚህ አይነት ቻሌንጆች ስልክ ሲመጣ፣ መኪና ሲመጣ ወደ ሀገራችን ሲመጣ የተለያየ ነገሮች ሲባሉ ነበርና እንደዚህ አይነት ነገሮች ኤክስፔክትድ ነው። ቻሌንጅ ነው፣ ግን ኤክስፔክትድ ነው። ሶ ይህንን ደግሞ ልንቀርፍ የምንችለው መጀመሪያ መነሳት ያለብን የስራው ባለቤት የሆነው ይህንን ነገር ሊያስተባብር አቅጣጫ ሊሰጥ ሊመራ የሚገባው አመራሩ ስለሆነ የከተማ አመራሩ ስለሆነ ከህዝቡ ጋርም ያለው እሱ ስለሆነ መጀመሪያ መጀመሪያ ያለብን ከአመራሩ ነው ብለን ነው እንግዲህ ይህን ፕሮግራም ያዘጋጀ ነው ማለት ነው ሶ ከዚህ በኋላ እንግዲህ በየደረጃው ህብረተሰቡንም ያካተተ የግንዛቤ ማስጨበጫ ስራዎች ይሰጣል ማለት ነው። ይህን እንግዲህ በአካልም ይሄን ሞዳሊቲ የተለያዩ ሞዳሊቲዎችን ተጠቅመን ግንዛቤ ማስጨበጫውን እንሰጣለን ማለት ነው። ብሔራዊ መታወቂያው ዘርፈ ብዙ ፋይዳ ያለው መሆኑን በስልጠና መድረክ አግኝተን ያነጋገር ናቸው የሻሸመኔ የባቱና የሞያሌ ከተማ አስተዳደር የስራ ኃላፊዎች ገልጸውልናል። ዲጂታል ኢኮኖሚን ለመገንባትም ፋይዳው የጎላ ሰለመሆኑም ጠቁመዋል። ህዝብ አንጻር ኖርማሊ ቀድሞውን አወር ከጠቅላይ ሚኒስቴራችን ማፈቻ ካደረጉና ይሄ ነገር በተለያዩ አካላት እየተሰራ ያለው አንደኛ በናሽናል አይዲ ፕሮግራሞች እነሱ እየሰሩ ነው። ሁለተኛ በቴሌ ና በባንኮች ሞቢላይዜሽን እየተደረገ ነው። በሚዲያ እያየ አወርድ የሆኑ ማህበረሰቦች እየወሰዱ ነው። በመቀጠል እኛ የምንሰራ ስራ አለ የግንዛቤ ማስጨበጥ። ይህንን ስራ ወደ ራሳችን ወስደን ወደ ታችኛው መዋቅር በማድረስ ና የታቀደውን መንግስት የታቀዱ በ2020 የምንደርስበትን እቅድ ከ2017 ጀምሮ እስከ 22 የምንደርስበትን እቅድ ለታችኛው መዋቅር ወረድ እናደርግ ማድረግን የኛ ድርሻ ማቀናጀት ህብረተሰቡን ሞቢላይዝ ማድረግ ና ስራ እንዲሰራ ማድረግ ነው። ናሽናል አይዲ ስናይ በሁሉም በኩል ለፀጥታም ለሴኩሪቲም አጠቃላይ ለኢኮኖሚም ሀገሪቱ ውስጥ ቀልጣፋ አገልግሎት በቴክኖሎጂ የተዘገፈ እና አጠቃላይ ለህዝብም ከፍተኛ ጠቀሜታ ያለው እና ለመንግስትም እንደ መንግስት ከፍተኛ ጠቀሜታ ያለው ለአገርም አጠቃላይ ከፍተኛ ጠቀሜታ ያለው ነገር መሆኑን ተረድ በእኛ ለበል አሁን የተጀመረ አለ በገቢዎች ቢሮ እየተሰጠ አለ። በተለይም በኩልም እየተሰጠ ነው። ይህን ይል እኛም አሁን ከዛሬ ጀምረን ከዛሬ በኋላ ከአሁን በኋላ ከዚ ስልጠና በኋላ ብዙ ግንዛቤዎችን ጨብጠናል። ከዚህ በኋላ ደግሞ ህብረተሰቡ በሰፊው እንዲወስድና ሁሉም ወደ ናሽናል አይዲ እንዲመጣ መበረታት አለብን። የተሰሩ ስራዎችም ስላሉ ያ ስራ ደግሞ አሁን መተን እዚህ ላይ ቆመን ስና ስላልሆነ፣ ከዚህ ከወሰድነው ግንዛቤ ከጨበጥነው ግንዛቤ በኋላ ደግሞ ሙር ሰፋ አድርገን ህዝቡም ይሄንን አይዲ እንዲወስድ እናደርጋለን የሚል ተስፋ አለኝ።